ላሂ ወበረካቱ ሰላም ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ውዶቼ እንዴት ናችሁ ለዚህ ትባት ሆነች ላይክ ሰብስክራይብ አድርጉ ማለት ነው ረመዳን ደግዛችሁን ከኔ ጋር አልሐምዱሊላህ ምንም ምንም ነገር ማለት ነው ውዶቼ እንግዲህ ትናንትና እራታ ማለት ነው እንግዲህ ወንድማችንን ልታስፈጥረው ሄዳ ነበረ ማለት ነው ያ እንግዲህ ያስፈጠረችበትን ምክንያት ስትናገር ተጽጌ ጋር የተደረገው ጦርነት እንግዲህ በድል ስላጠናቀቀ ነው ማለት ነው። እንግዲህ በዛ የተነሳ ነው እንግዲህ ይህንን ግብዣ እያደረግኩለት ብላለች ሮታ ማለት ነው። እንግዲህ እሷ መልካም ስራ ሰራት አስፈጠረች። ይሄ ደግሞ ነው እሷ ብቻዋን ስለሆነች ነው ይህንን ነገር ያስነሳባት የቻለው ማለት ነው። በጣም ብዙ ሰዎች እንግዲህ ጀምራችሁ አብዛኛውን ደግሞ ለምን ይዋሻል? የፍቅርን ፕሮፋይል ያደረጋችሁ አብዛኛዎቹ የምትሳደቡት ማለት ነው። ፍቅር ይሄንን ብታይ ራሱ አደግፋችሁን። በነገራችን ላይ አንዳንድ ልጆች ማለት ነው የእሷን ፕሮፋይል ታደርጋላችሁ እንጂ እኔ ፍቅርን ተወክላላችሁ ብዬ አላሰብም። በነገራችን ላይ ምክንያቱም ከበፊትም እሷ ስንት እንኳን አይደለም አሁን ከበፊትም ፍቅር ስንት ነገር ሲደርስባት ማንንም አትናገሩ የዘንጻት ራሱን ናብርሽ ምናምን ዝም ባሉበት ሰዓት ምክንያቱም መናገር ለእውነት ነው እና አብረሽ እንረታ ዝም ባሉበት ሰዓት እሷ ግን ማንንም አትናገሩ ምናምን እያትዬ ወጣች፣ ስትናገር ነበር። ይሄን ነገር ደግሞ መቶ ፐርሰንት አትደግፈውም ፍቅር ማለት ነው። በቃ ጀመረች በአንድ ፊት በሄደች እዚህ ሆና አምነታችን እያሰደበች ምናምን ምናምን ምንም። በነገራችን ላይ ማለት ነው ሩታ ከሰው የበለጠ የሚጋንን ነገር አላደረገችም። እንደ ትክክለኛው ነገር ታወራል። ምንም እሷ ተውን የሚሏትን የሚሰጣትን ነገር ነው የምትሰራው። ገባችሁ? ምንም ከሰው የተለየ ነገር የምታደርገው ነገር የለም። አሁን ፍቅር አሁን ማልጤ ለምሳሌ ከአብረሽ ጋር በፊት የነበራት ነገር ነው። እንደገና እሷ መጣ እንደዚህ አይነት ነገር ሰራች። አሁን ፍቅር ትክክል ናት። ትረቅና አሁን ይሄ ማለት ነው። እንደ እውነት ካየን ግን ድራማ ስለሆነ ነው። ሁላችንም ቃኔ ነው ገባችኋል። ስለዚህ በሮታ በጥፍ በጥፍ ፍቅር ማለቴ የኢትዮጵያዊነትን እንትን ማይል ነገር በቃ ሁሉን የወጣ ነገር አድርጋለች። ፍቅርም በኋላ ገባችኋል። እንዴት ትክክለኛ እንደ እውነት ካወራ ይሄ ለአንዱ መወገል፣ ለአንዱ መለጠፍ። ሁሉንም በሚዲያ ነው የሚታውቋቸው። ስለዚህ ለዛ መለጠፍ ለዛ መለጠፍ ምንም እንትን የለውም። ምንም ጥቅም ስላላገኛችሁበት ራሳችሁን ከማጣት ውጭ ያገኛችሁበት ነገር የለም። ገባችሁ እነሱ ግን እየተለወጡ ናንተ ቁጭ ብላችሁ እያያችሁ እየተለወጡ ሰውዝ ደርሰዋል። ከየት አመጣጣቸው እንዴት እንደመጡ እናውቃለን። እኛ የምንከታተላቸው እናውቃለን። እንዴት አመጣጣቸው እንዴት እንደነበረ አሁን ላይ እንደነበሩ። እናንተ ግን የአንዱ ፕሮፋይል እንድታደርጉ ነው መሳደብ ብቻ። ወላሂ በመሳደብ ድግሪ ያገኛችሁ ስል በቃ መሳደብ ነው እናቷ እናት መዘቅዘቅ አሁን ትናንትና ራሱ የአብረሽን እናትና አባት መዘቅዘቅ። አሁን እነሱ ምን ያውቃሉ? እውነት ለመናገር ማለት ነው፣ ምንም የሚያውቁት ነገር የለም። እነሱ ያሉት ቤት ነው፣ ልጆች ምን እንደሚሰሩ የሚያውቁት ነገር የለም። ይህን ራሳቸው ከሀያ ዓመት በላይ ናቸው እኮ ራሳቸው ገምተው ራሳቸው ይጠቅመናል የሚሉትን መስራት የሚችሉ ልጆች ናቸው፣ ህፃን አይደሉም። እዚህ ውስጥ ደግሞ ቤተሰብ አይመለከተውም ማለት ነው እና መደዳቸው ፈልጌ ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ ሮታ እንደዚህ ያደረገች አስመስለው እንዳለ ኮሜንታ ስድብ ነው። እንደ እንደገና ደግሞ ቲክቶክ ላይ በቃ በጣም በማይጠበቅ መልኩ ማለት ነው እንዲህ እኮ ኢትዮጵያ ውስጥ ነው። ምን ነካቸው? በየዓመቱ በየዓመቱ ረመዳን በመጣ ቁጥር ስንቶች አርቲስቶች አይደል እንደ አበያ የሚለብሱት ስንቶቹ እንኳን ታዋቂ የተባሉት ማለት ነው ተፈለጋችሁ ቦታችን አንተ አጠፍ ትችላለ ታውቃላችሁ ይሄንን ግን እሷን ያዋረዳቸው መስሏችሁ ነው? እሷን ዝቅ ያደረጋቸው መስሏችሁ ነው? እንደዚህ የምታደርጊው ማለት ነው። ደግሞ በሴት ላይ ሴት እንደዚህ ሁሉ በጣም ነው የሚደብረው፣ በጣም ነው የሚያስጠላው እውነት ለመናገር ምክንያቱም፣ ምንም ከሰው የተለየ አላደረገችም ኑሮታ። ምንም ሁሉም የሚሰሩትን ነው እየሰራች ያለችው። ይኸው አርቲስቶች ራሱ ከእነሱ ጋር እየሄዱ አይደል እንደው ከእነሱ በፊት እውቅና ያላቸው ራሱ ኑሮታ ጋር እየሄዱ ነው። ምንም ከሰው የተለየ ነገር አልሰሩም። ያለባቸው ይሄን አንዴ የሚያደርግ በቃ አሁን በፊት ወዲህ ነበር። አሁን ጣላ ምንድነው ስለተሰተረች አበያ ስለለብሰች ሙዓደባ ስለሆነች ነው የጠላችኋት። ያን ራቁቷን ስትመጣ ነው የምትወዷት። በጣም ነው በላሂ ትዕግስት እኔ ያ ነው በቃ በጣም የምታናድዱት በነገራችን ላይ ማለት ነው። እና ምን ልላችሁ ፈልጌ ነው እንደዚህ እኮ ነው ስትመጣ ወይም ደሞ ሙስሊምን ስታስፈጥር እራሷ ሮጣ እራሱ የመጀመሪያው አይደለም በነገራችን ላይ ማለት ነው። አሁን ቀደም ካስታወሳችሁ ሄሉ ብዙ ብዙ ብዙ ልጆቹ ክርስቲያን ሆኖ ሙስሊም ሆኖ አብሮ ሳይፈጥሩ ነበረ። ምን ሆናችሁ ነው ያኔ አሁን እንዲ አዲስ ነገር ያደረጋችሁ ማለት ነው? አጋነናችሁ በጣም። እና ያም ዲጂታል ድስምት ላይ ነገር መስሚያቸው ጥጥ ነው ማብረሽ። እናሳ ተሰደቡ አልተሰደቡ እነሱ የሚፈልጉን ነገር ብቻ ማድረግ የሚፈልጉ ናቸው እንጂ ይህን ልጅ ስላስፈጠረ ስለአብያት ስለለበሰች ይሄን ያህል ያህል መነሳት ጥሩ አይደለም። ተገለጠ ስመጣ ስንት በቁንጣ ስንት ነገር አለያችሁም። እንዴት አሁን ቀደም እሷድሷ ላይ ክብቶች የትለች ወታ ወዳችው በምን አይነት ልብስ ሮታ ስትመጣ እንደ ነበረ ማለት ነው። የዛ ጊዜ ራሱ በጣም ስትሰርፏ ስታጠረርጓት ነበረ ሮታ። አሁን ደግሞ ተሸፉና መሸፈን ለማንኛውም አምነት ተገለጠ የለም በነገራችን ላይ ማለት ነው እና መሸፉን ይህን ያህል ሊያሳድብ አይገባል። ስለዚህ እንደዚህ ባታርጉ ጥሩ ነው። ምክንያቱም የኛ ጾም ብቻ አይደለም የእናንተም ነው። ጾም በቅረ የምትሳደቡት ሙስሊሙ ክርስቲያኑ ሁሉ ናቸው። ደግሞ ሁላችንም ጾም ነው። ስለዚህ መጾም ብቻ ሳይሆን አደሚመሰተር አለብን። አስቀያሚ ስድብ ነው፣ በጣም የሚዘገነን ስድብ ነው። የምትሳደቡ በቃ ኮሜንታችሁን ላይየሰው ማለት ነው። ግን እነሱ ምንም አይመስላቸውም ነው። ኮሜንትም የሚያለባስጀምር ማለት ነው እና ለማንኛውም አደብ ይኖራችሁ። በኢትዮጵያ ውስጥ ይህ አዲስ ነገር አይደለም። ስንት ታዋቂዎች ስንት አርቲስቶች ዝቅ ብለው በቃ መከባበር የሚባል ነገር አለባቸው። ስለዚህ ለብሰው ሲያስፈጥሩ አይተናል። ሮታ የመጀመሪያው አይደለችም በኢትዮጵያ ውስጥ አየ እና እንግዲህ ወደ እንግዲህ ደግሞ ሰሞኑን አንድ የተነሳ ነገር አለ። እሱ ደግሞ ማርክ ነው። እንግዲህ ሀር ማርክና ሄዱ ይጣመሩ ይጣመሩ እንዳለ በየትክበው ደግሞ አዲስ ነገር እነሱ ራሱ እንዲያላጥረከረጋችሁ ለብቻው ማርክ ለብቻው ሄዱ ስንት ነገር እንዲያላደረጋችሁ፣ አሁን ደግሞ ዙራችሁ ይጣመሩልን ይጣመሩልን እያላችሁ ነው ማለት ነው። አሪፍ ሊህን ጥሩ ነገር መመኘታችሁ ችግር የለም ግን ደግሞ ሰው መልካም ነገርም ሲያደርግ ተበፊቱ ነገር ለየት ያለ ነገር በቃ መልካም ነገር ይዞ ሲመጣ ደግፉ። ያኔ ለምን ወደ መጥፎ ነገር ብቻ እንዲሰር ሰውን አትገፋም። ምንም አላጠፋችም ማለት ነው። እና እንግዲህ ማርክ ደግሞ ተናዱ ሰጭቶ እንግዲህ የሆነውን ማለት ነው ደምስ ከሚመጣ በነገራችን ላይ፣ በአሁኑ ሰዓት ማለት ነው ጓደኛ የሚሆን ዘመድ የሚሆን ትንሽ እየተለወጡ አያያችሁ፣ ስትለወጡ ካያችሁ እናንተን ለማጥፋት እናንተን የሆነ ነገር ለማድረግ እናንተን ለማዋረድ ትንሽ እውቅና ካገኛችሁ ትንሽ የሆነች ነገር ካገኛችሁ፣ በቃ እናንተን ለመጣል ነው የሚሮጠው። እኔ በነገራችን በሱ ብቻ ሳን በሱ ላይ የሆነ እና እንግዲህ አሁን እሱ ሳያቅ ነው እንግዲህ እንዲሁ ቀርጠው ከልቢት ጋር እንዲሁ ሊያለያዩ ሲቻሉ፣ እንደዚህ በሽተኛ ሊያደርጉት ሲቻሉ ማለት ነው። አንተና በጣም ነው ያሳዝነው። እንደዛ ደግሞ ሲመጣ በጣም ሳትተናደድ እና እንግዲህ ፈረጅው እና ተመለሽ እና ማለት ነው።